በስመ አብ ወልዶ መንፈስ ቅዱስ አዶ አምላክ ማሱሩ አሚሩ ለግንቦት በዛት ዕለት ሰማዕት ኮነት ቅድስት ታውክልያ ብእሲቱ ለቅዱስ ዮስጦስ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት 11 በዚህች ቀን የቅዱስ ዮስጦስ ሚስት ቅድስት ታውክልያ በሰማዕትነት ሞተች። በየካቲት 10 እንደተጻፈ የእስክንድሪያ ገሽ እርስ በርሳቸው ካለያያቸው በኋላ ቅድስት ታውክልያን ወደ ሀገረ ፃ ወሰዷት። በሀገር ፃ መኮንንም ፊት የመኮንና እስክንድርያን መልእክት ባነበቡ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትን መረጡ ብሎ አደነቀ። ከዚህ በኋላ መኮንኑ ሸነግላት፣ ብዙ ታላላቅ ቃልኪዳኖችም ገባላት። የከበረች ታውክልያም የክብር ባለቤት ስለሆነ ስለ ጌታ የኢየሱስ ክርስቶስ ፍቅር መንግስቴን ተውኩ፣ ከልጅነት ባሌም ተለየው፣ በልጆች አልተጽናናውም። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው ብላ መለሰችለት። ይህንንም ሰምቶ ታላቅ ግርፋት እንዲገርፏት አዘዘ። የሥጋዋም ቁርበት እስከሚቆራረጥ ገረፏት። ከዚህ በኋላም ከእስር ቤት አገቧት። የእግዚአብሔር መልአክ ተገለጠለትና ተገለጠላትና ቁስሎቿን አዳናት። እስረኞችም አይተው አደነቁ። ብዙዎችም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገልጾላት አጽናናት። ከክብር ባለቤት ጌታችንንም የተሰጧትን ቃል ኪዳን ኪዳኖች ነገራት። በዚያን ጊዜም ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልንም በመንግስተ ሰማያት ተቀበለች። ምዕመናን ሰዎች መጥተው ለወታደሮች ብር ሰጥተው የቅድስት ስጋን የቅድስትን ስጋም ወሰዱ። በመልካም መግነዝም ገነዘው የስደቱ ወራት እስኪፈጸም በሳጥን ውስጥ አኖሯት። ለእግዚአብሔር ምስጋና ይሁን እኛንም በጸሎቷ ይማረን በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለታውክልያ ለፈጽሞ ሰናይ ምርዋፃ አመሰደድ ዋ ውስተም ድረፃ ሀበስነ አብያት ኢርእየት ዘበቀርነነጌ ተሃንፃ ወካይ በአዲ ያንሳ አትገጻ ለነጽሮ ወልዳ አቦሊ ወይ ወስጦስ ቢፃ ወበዛቲ ዕለት አይረፈ ቅዱስ በፍኑቱ ወወስ ኤጲስቆጶስ በዚህ ዕለት የከበረ ኤጲስ ቆጶስ አባ በፍኑት ህይወስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብር በአስቄጥስ ገዳም መነኮሰ። ታላቅ ተጋድሎንም በመጋደል ብዙ ትሩፋትን ሰራ። አዘውትሮ ይጾም ነበረ። ቅጠላቅጠልን ይበላል እንጂ በእሳት የበሰለ አይበላም። በገዳሙ ውስጥም መጽሐፍትንና የቤተክርስቲያንን የቤተ ስርዓት ተምሮ ቅስና ተሾመ። በዚያም ሰላሳ አምስት ዓመት ኖረ። እነሆ ትሩፋቱና ጽድቁን በሁሉ ዘንድ ታወቀ። የእስክንድርያ ሊቀ ጳጳሳት አባ ፊላታወስም ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎ ሾመው። ኤጲስቆጶስነትም ከተሾመ በኋላ ቅዳሴ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አልለወጠም። ቅዳሴውንም ሲፈጽም ከጠጉር የተሰራውን ማቅ ይለብሳል። እንዲህም የሚጋደልና የሚጸመድ ሆኖ ኖረ። በዚህ ሁሉ ዘመንም ከመነኮሳት ጋር ያገለግል ነበር። በታመመ ጊዜም እግዚአብሔር እንዲህ ሲል ጠየቀው፣ የክብሩ ባለቤት ጌታዬ ኢየሱስ ክርስቶስ ሆይ ኤጲስቆጶስነት ስለተሾምኩ ጸጋህን በውዱ ከኔ ታርቃለህን? ከእግዚአብሔር የታዘዘ መላክም ወደ እርሱ መጥቶ፣ አስተውል እወቅ አንተ በገዳም ሳለህ በታምምክ ጊዜ የሚጎበኝህ የለም ወይም የሚያገለግልህና ለደውየህ መድኃኒትን የሚሰጥህ አታገኝም ነበር። ስለዚህ እግዚአብሔር የሚረዳህና ደውየውንም ከአንተ የሚያርቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ። በአንተ ዘንድ የሚጎበኝህና የሚያገለግልህ አለ፣ ለደዌህም መድኃኒትን የምትሻውን ምግብ ታገኛለህ አለው። ይህም አባት በኤጲስቆጶስነት ሹመት ሰላሳ ሁለት ዓመት ኖረ። የሚያርፍበትም በቀረበ ጊዜ ካህናቱንና ዲያቆናቱን መምህራኑን ጠራቸው። የአብያተ ክርስቲያናትንም ዋጋ ንዋየ ቅድሳታቸውንና ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው። እወቁ እኔ ወደ እግዚአብሔር እሄዳለሁና ወደ እንደሚገባም በመካከላችሁ እንደኖርኩና እናንተ ታውቃላችሁ። ለኤጲስቆጶስነት ሹመቴም እጅ መንሻ ከሚያመጡልኝ እንኳ አንድ የብር አላድ እንዳልሰወርኩ በፊቱ ልቆም ያለኝ የክብር ባለቤት ጌታ ኢየሱስ ክርስቶስ በእኔ ላይ ምስክርን ይሁን አላቸው። ይህንንም ሰምተው አለቀሱ፣ ተሳለሙትም። እንዲህ ባረካቸውና በክብር ባለቤት ጌታችንም ዘንድ መራዳቱን እንዳይረሳ ለመኑ ለመኑ። እርሱም ባረካቸው፣ እግዚአብሔር ያከብራችሁ፣ እግዚአብሔር ያክብራችሁ፣ እስከ መጨረሻዊቱም ህቅታ ድረስ በቀናች ሃይማኖት ያጽናችሁ። ይህንንም ብሎ በሰላም አረፈ። ወስብሐት ለእግዚአብሔር

ወበዛት ለት ኮነ ሰማይተ አባ አሲየር መምህረ ባሌ ወዝንቱ ቅዱስ ወሪዶ ውስተ ኢየሩሳሌም በዘመነ መንግስቱ። በዚህችም ቀን የባሌ መምህር አባ አሲየር በሰማይትነት አረፈ። ይኸውም በንጉስ ወናግ ሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። በኋላም የጌታችን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ወበዛት ዕለት አይረፈ ያሬድ ማሕሌታይ ኢትዮጵያዊ። በዚች ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊ ማሕሌታይ ያሬድ አረፈ። ይህም ቅዱስ ከአባ ጌዴ ወን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ አብያተ ክርስቲያን ለምትቀድም ከአክሱም ካህናት ውስጥ ነው። እርሷ ማስቀደሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከና አምላክን በወለደች በእመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዴ ወን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም ማጥናትም እስከ ብዙ ዘመን ተሳነው። በአንዲት ዕለትም መምህሩ በእርሱ ላይ ተበሳጭቶ መጥቶ አሳመመው። ያሬድም ሸሽቶ ከዱር ውስጥ ገባ። ከአዘኑ ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፉ ላይም ትል ሲወጣ አየ። ትሉም ከዛፉ ኩሌታ ደርሶ ይወድቅ ነበር። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህ በኋላ በብዙ ልቅሶ ወደ እግዚአብሔር በለመነ ጊዜ ልቡናው ብሩህ ሆኖለት በአጭር ጊዜ የብሉይና የሐዲስ መጻሕፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙረ ማህሌት የለም ነበር። በትሁት እንጂ እግዚአብሔርን መታሰብ ያል ያቆሙለት በወደደ ጊዜ ከኤዶም ገነት ሶስት አይዋፍን ላከለት። እነርሱም በሰው ተናግረውት እንደበት ወደ ኢየሩሳሌም ሰማያዊት ከሳቸው ጋር አወጡት። በዚያም ሀያ አራቱ ካህናተ ሰማይ የሚያመሰግኑበትን ማህሌታቸውን ተማረ። ወደ አንዋወሩ ወደ ምድር በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተክርስቲያን በሶስት ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ አሳየው አስተማረው አለ። ይችንም ምስጋና አሪያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ንጉሱም ንግስቲቱም ጳጳሱም ከካህናቱ ሁሉ ጋር የመንግስት ታላላቆችና ህዝቡ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚያም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ፣ በክርምትና በበጋ፣ በመጸውና በጸደይ፣ በአጽዋማትና በዓላት፣ በሰንበታትም እንዲሁ በመላይክት በዓል፣ በነቢያት፣ በሐዋርያት፣ በጻድቃንና በሰማይታት፣ በደናግልም በዓል የሚሆን አድርጎ በሶስቱ ዜማ ሰራ። ይኸውም ግዕዝ፣ ዕዝል፣ አራራይ ነው። የሰው ንግግር የአይዋፍ የእንስሳትና የአራዊት ጩኸት ከዚህ ከሶስቱ ዜማው አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉስ ገብረ መስቀል እግር በታች ቆሞ ሲዘምር፣ ንጉሱም የያሬድ ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተክለው፣ ከእርሱም ደምና ውሃ ፈሰሰ። ያሬድም አይለቱን እስከሚፈጽም አልተሰማውም። ንጉሱም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለፈሰሰው የደመ ዋጋ የፈለግኸውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማለልኝ አለው። ንጉስም በማለለት ጊዜ ወደ ገዳሚ እጅ የእምነኩስ ዘንድ አሰናብተኝ አለው። ንጉሱም ሰምቶ ከመኳንንቱ ጋር እጅግ አዘነ ተከዘም። እንዳይከለክለውም መሃላውን ፈራ። እያዘነም አሰናበተው። ከዚህ በኋላም ቅዱስ ያሬድ ወደ ቤተክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ በፈጽሞ የከበርሽና የተመሰገንሽ ከፍ ከፍ የሚያልሽ የብርሃን መውጫ የሕይወት ማሄረግ የሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንዲ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን ሀገር ሂዶ በጾም በጸሎት ተወስኖ ሥጋውን እጅግ እያደከመ ኖሮ ገድሉን በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በአባታችን ያሬድ ጸሎት ይማረን በረከቱም ከእኛ ጋር ለዘላለም ትኖር አሜን። ሰላም ለያሬድ ስብሐተ መላእክት ለሕዋጽየ እንታይ ረገበልቡ ህሊና መንፈስ ረዋጽ ለትምህርተ መጽሐፍ ገብአ መሃበኮነ ነፋጽ በብዙ ፃማ ዘአልቦ ውፃጽ መልእልተ ጉንደጾም ነጽሮ እንዘይ አርገጽ ወበዛቲ ዕለት አይ ረፈት ቅድስት አናሲማ በዚች ቀን ቅድስት አናሲማ አረፈች። ይህችም ቅድስት በደናግል ገዳም መንኩሳ ራሷን እብድ አስመስላ ኖረች። በሌሊትም በጾም እና በጸሎት ሥጋዋን በመቅጣት ራሷን ታሰቃያለች። ሰዎችን በሚያዩት ጊዜ ራሷን አይምሮዋን እንዳ እንደ ሳተሽ ታስመስላለች። መበለቶችም ይሰድቧታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠ። እርሱም ከደናግል ገዳም ሄዶ ትሩፋቷንና ገድሏን ሁሉ ለእመምኔቷ ነገራት። እርሷም ለእህቶች መነኮሳይያት ነገረቻቸው። ከዚያችም እለት ወዲህ አከብሯት እርሷም ስላዋረዷትና ስላጎሳቆሏት እህቶችን እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወጥታ ወደ ዱር ሸሸች። በዚያም በሰላም አረፈች። ለእግዚአብሔር ምስጋና ይሁን እኛንም በጸሎቷ ይማረን አሜን። በዚህም ቀን ዳግመኛ በዲዮቅልጥያኖስ በመንግስት ዘመን ቅድስት አፎምያ በሰማዕትነት አረፈች። የዚችም የእናቷ ስም ቴዎድሮሲያኒ ቴዎድሮሲያኒ ነው። እርሷም የክብር ባለቤት ጌታችን ኢየሱስ ክርስቶስን የምታምንና የምትፈራው ናት። ሰይጣንም ክርስቲያኖችን በማስገደድ ለጣዖት እንዲያሰግድ አንቲሂጳጦስን በአነሳሳው ጊዜ ይችን ቅድስት አፎምያን ከብዙ ክርስቲያኖች ጋር አስረው አመጧት። አንቲሂጳጦስም ለአማልክት ሰዊ አላት። እኔ ከክብር ባለቤት ጌታ የኢየሱስ ክርስቶስ በቀር አልሰዋም የአባቶቼን ተስፋ ለማግኘት ልቤ የጸና ነውና አለችው። ያን ጊዜ አንቲጳጦስ ተቆጥቶ አጥንቷ እንዲሰበር ሕዋሳቷ ሁሉ እንዲለያየ ከሰረገላ መንኮራኩር ውስጥ ጨምሯት ዘንድ አዘዘ። የእግዚአብሔርን መላክ አዳናት ናት። ሁለተኛም ነበልባሉ አርባ አምስት ክንድ ከፍ ከፍ እስከሚል እሳትን አንድ ደው ከውስጡ የወረውሯት ዘንድ አዘዘ። በእሳቱ መካከልም ቁማ ጸለየች። እየጸለየችም በደህና ወጣች። ብዙዎችም በጌታ አምነው በሰማዕትነት አረፉ። ከዚህም በኋላ እስከ ማግስት ከወይን ቤት ጨምራትና በማግስቱ ወደ ሸንጉ አወጧት። እርሱም ላማልክት ሰዊ አላት። ቅድስት አፎምያም ሳቅ ብላ እኔ ስለማይናገሩ ደንጊያዎች አልሰዋም አለችው። አንቲ ሂጳጦስም ሰምቶ ስጋዋን ይገፉ ዘንድ መቃጥን ያላቸው አራት ደንጊያዎችን እንዲያመጡ አዘዘ። ሁለተኛም አራዊት ካሉበት ኩሬ ውስጥ እንዲጨምሯት አዞ ከዚያ ወረወሯት። አራዊት ግን ተሸክመው አውጥተው ከውሃው ዳር አቆሟት። ደግሞ ስለታሞች ታሞች ደንጊያዎችንና ሰይፎችን በመሬት ውስጥ እንዲተክሉ ተቆራርጣት ሞት ዘንድ በላያቸው እንዲያስወረወጧት አዘዘ። ሩጣም ተሻገረች፣ ምንም የነካት የለም። ደግሞም በግለቱ ታር ዘንድ ደብድበው ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሯት አዘዘ። ግን ምንም አልነካትም። ከዚህ በኋላም አራዊትን ሁሉ ድባትንም ሰበሰበ በላይዋም ወሰዷቸው አንበሶችም እግሯን ሳሙ አንዲትም አውሬ ተሸብራ እግሯን ነከሰቻት ከሰማይም እንዲህ የሚል ቃል መጣ የተመሰገን ሻፎሚያ ኤፎሚያ ሆት ወጥተሽ ወደ ከበረ ቦታ ነይ እንዲህም ገድሏን ምስክርነቷን ፈጸመች እናትና አባቷን መጥተው ገንዘው በሀዲስ መቃብር ውስጥ ቀበሯል ለእግዚአብሔር ምስጋና ይሁን እኛንም በዚች ጻድቅ በዚች ቅድስት ጸሎት ይማረን በረከቷ ከኛ ጋር ለዘላለሙት ኑር አሜን ሰላም እብል ለፍጻሜ ስምእኪ ዛቲ

በረከቱም ታል ምስሌን ለዓለመ ዓለም። በዚህችም ቀን የቅዱስ የኤስድሮስ እናት ቅድስት ሶፊያና እህቱ ኤፎሚያ በሰማዕትነት አረፉ። ደግሞ የአባ በኪሞስ እና የአብላዲን መታሰቢያቸው ነው። በረከታቸውም ለዘላለሙ ከኛ ጋር ትኑር አሜን። በስመ አብ ወወልድ መንፈስ ቅዱስ አዱ አምላክ አማሱሩ ወሰኑ ለግንቦት በዛቲ ዕለት ፈነወ እግዚአብሔር ለሚካኤል ሊቀ መላእክት ኀበ እንባቆም ነቢይ በሀገረ ኢየሩሳሌም